በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የአባቶቻችን የቅዱሳን የአባቶቻችን የሊቃውንት የመምህራን አምላክ ለሆነ ባህርይ እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁንና ሁሉም ዓለማት የምትገኙ የቤተ ክርስቲያናችን ልጆች የጉባኤ ቤታችን ቤተሰቦች በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? የእግዚአብሔር አምላካችን ስሙ አሁንም በድጋሜ የተመሰገነ ይሁን። ዛሬ በዚህ የተገኘ ነው። ስለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ጎንደር ሀገረ ስብከት በደብረ ታቦር ከተማ በደብረ ልዑላን መድኃኔ ዓለም ቤተክርስቲያን የሚገኘውን የአራቱን ጉባኤያት ጉባኤያተ መጻሕፍት ወይም የትርጓሜ መጻሕፍት ጉባኤ ቤታችን አመጣጥና ወደፊት ያለውን ዓላማ በመጠኑ ለማስረዳት ወይም ለእናንተ ጉባኤ ቤታችን ለምታግዙና ስለ ጉባኤ ቤታችን ለምታስቡልን ወገኖቻችን ለማስረዳት ነው። የአባቶቻችን አምላክ ቅዱስ እግዚአብሔር ከዚህ ስላደረሰን በመጀመሪያ በማይነገር ስጦታው ወይም ቸርነቱ ምስጋና ይድረሰው ማለታችን እናስቀድማለን። እንዲሁም አማላጅነቷ ያልተለየን እናትነቷ የሚጠብቀን ምልዕተ ጸጋ ምልዕተ ክብር ወላዲተ አምላክ የተመሰገነች ትሆንልን። እንግዲህ እግዚአብሔር አምላካችን መልካም ፈቃዱ ሆኖ ጉባኤታችን በብዙ መንገድ ብዙዎቻችሁ እንደምታውቁትና ብዙም ተሳትፎ እንዳደረጋችሁበት ከኋላ የምናየው ሰርተን ወደ መጣነቀቆ የደረስንበት ጉባኤታችን ነው። ሁለተኛው ደግሞ ይሄ አሁን ጀምረን እየሰራ ነው ያለ ጉባኤት ነው። ይሄ ጉባኤት ሰው የምናመርትበት አውድማችን ነው። ማለት ልክ አንድ ገበሬ ዘርቶ ተንከባክቦ አምርቶ ነው ለምግብነት የሚያደርሰው። እና ቤተክርስቲያናችንም ሊቃውንቶቿን የምታዘጋጀው የምትዘራ የምታሳድግ፣ የምታመርት በጉባኤ ቤት አውድማነት ነው። ስለዚህ ቤተክርስቲያናችን ለማቆየት ለማኖር፣ እስከ ምጽአት ድረስ ተጠብቃ እንድትኖር የሊቃውንት መኖር አስፈላጊ መሆኑን ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ሲነግራቸው እስከ ዓለም ፍጻሜ ድረስ ከእናንተ ጋር እንወራለሁ፣ እስከ ዓለም ፍጻሜ ድረስ፣ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እንወራለሁ ማለቱ የሐዋርያት እድሜ ከጌታ በኋላ የበዛው ሰባ ዓመት ነው የቆየው፣ ከጌታ እርገት በኋላ ማለት ነው። ይህም ወልደ ነጎድጓድ ዮሐንስ ሰባ ዓመት ቆይቶ የተሰወረው ነው። ሌሎቹ ከዚያ በታች እድሜ ያላቸው ናቸው እና እስከ ምጽአት ድረስ ከናንተ ጋር እኖራለሁ ማለቱ እናንተን ተከትለው ሌሎች ሊቃውንት ይመጣሉ፣ ሌሎች መምህራን ይነሳሉ፣ ከነሱ ጋር እንደናንተ አብሬ እየኖርኩ እስከ ዓለም ፍጻሜ ድረስ በመምህራን አድሬ በጉባኤ ቤት ተገኝቼ ምስጢር ጥበብ ስገልጽ እኖራለሁ ማለቱ መሆኑን መተርጉማነ መጻሕፍት አባቶቻችን ያስረዳሉ፣ ያስተምራሉ። በዚህ አግባብ ጉባኤ ቤት ማለት የጌታችን የኢየሱስ ክርስቶስ መገኛ ማለት ነው። ገዳማት የሚፈጠሩት ወይም የሚሰሩት ከጉባኤ ቤት ነው። ከጉባኤ ቤት የተገኙ ሊቃውንት ደው ነው ገዳማትን የሚያቀኑት ማለት ነው። ሲኖዶስ የሚገኘው በጉባኤ ቤት ነው። ምክንያቱም ከጉባኤ ቤት የተማሩ ሊቃውንት ጳጳሳት ሆነው ነው ሲኖዶስ ላይ የሚቀመጡት። ቤተክርስቲያን የምትገለገለው በጉባኤ ቤት ነው። ምእመናን የሚጠበቁት በጉባኤ ቤት ነው። እኛም ክርስቲያኖች የምንሆነው በጉባኤ ቤት ምክንያት ነው። ምክንያቱም ጉባኤ ቤት አስተምራ ቀሳውስት ዲያቆናት አድርጋ በእነሱ ደግሞ እኛ ክርስትና ተነስተን ክርስቲያኖች እንሆናለን ማለት ነው። ስለዚህ መሰረቱ መሰረቱ ጉባኤ ቤት ነው። ይሄን ደግሞ በውላው ቀን አብዛኞቻችን የቻልነውን ነው እየሰራን እንገኛለን ማለት ነው። እና አሁንም ይሄ ጉባኤ ቤት በአግባቡ ሊሰራና ለፍጻሜ በቅቶ ወደ ስራ ሊገባ የሚገባው ጉባኤ መሆኑን በተለያዩ ውይይቶቻችን ከብዙዎቻችሁ ጋራ ተወያይተናል። ያንም ያላገኛችሁ ሰዎች ይሄ ጉባኤ ቤት በ2011 የተጀመረ ነው። ከዚያ ፊት መሰረቱ በ1852 18 ጀምሮ ጉባኤ ቤቱ በተለያየ መንገድ የድጓ ትምህርት ቤት አለ። እዚህ ቤተ ክርስቲያኑ ላይ የቅዳሴ ትምህርት ቤት አለ። የቅኔ ትምህርት ቤት አለ። ያም ከዚያ ጀምሮ የመጣ ሲሆን የመጽሐፍቱ ትርጓሜ ትምህርት ቤትን ከዚያ እንግዲህ የደብሩ ተካይ አጼ ቴዎድሮስ ናቸው። በሳቸው ተካይነት ነው ይሄ ጉባኤ ቤት የመጻሕፍትም ጉባኤ ቤት የተተከለው ማለት ነውና፣ መምህር ዳንኤል የሚባሉ የዚያ ዘመን ሊቅ ነበሩ። ከእሳቸው ቀጥለው ደግሞ ሐዲስ ተክል የሚባሉ ነበሩ። ከዚያ በኋላ የኔ ታዲ በኩል የሚባሉ ነበሩ። ከዚያ በኋላ መምህረ መምህራን አለቃ በዛብህ የሚባሉ ነበሩ። እዚሁ ትርጓሜውን ሲያስኬዱ፣ የመጻሕፍትን ትርጓሜ ሲያስኬዱ ሲያስተምሩ የነበሩ ናቸው እነዚህ ሁሉ ሊቃውንት ከዚያ በኋላ ግን ለአንድ መቶ ዓመት ያክል ይሄ ጉባኤ ተቋርጦ ቆይቶ ነበረ። እግዚአብሔር እንደፈቀደና እንደወደደ በ2011 የካቲት 25 ቀን ይሄ ጉባኤ ቤት እንደገና ተጀምሮ አሁን ወደ ሰባ የሚሆኑ ተማሪዎችን ይዞ ይገኛል። እንዲያውም በሚቀጥለው ደግሞ ወደ 15 ያህል እንቀበላለን። ስለዚህ በመስከረም ላይ 15 ተማሪዎች እንቀበላለን። ምናልባት የኛ በጀት የሌለው ስለሆነ የእነሱን ሙሉ ወጪ የሚሸፍንልንም በዚያው እንፈልጋለን ማለት ነው። እና ያን ጊዜ ደግሞ ወደ ሰማንያ በላይ ይሄዳሉ በቁጥራቸው። ከዚህ በፊት ወደ 22 ደቀ መዛሙርትን አስመርቋል። በዚህ አግባብ ያው የማስተማር የመማር ማስተማር ሂደቱን እየቀጠለ ይገኛል። ይሄ ጉባኤ ቤቱ በመማር ማስተማሩ ብቻ እንደ ወንበር እያስኬደ ተማሪዎችን ብቻ የሚያስተምር አይደለም። ወር በገባ የመጀመሪያው እሁድ የሰራተኞች ጉባኤ ሁልጊዜም በየወሩ በወር አንድ ቀን ይካሄዳል። የወሩ መጨረሻ በሆነ እሁድ ደግሞ የኔቢጤዎች ጉባኤ የሚባል አለ። በከተማው ያሉ የኔቢጤዎች በሙሉ መጥተው ከዚህ ትምህርት ያገኛሉ። አጋጣሚ ሆኖ የእነሱን ምሳቸውንም ከዚሁ እየቻለ ትምህርት ይሰጣል ማለት ነው። ጉባኤቱ፣ በተለይ የኔቢጤዎች ጉባኤ ትልቅ ለውጥ የተገኘበት በሌላ ጊዜ ባህላ ሲሆኑ እነሱ መንገድ ዳር ናቸው እና ለትምህርት አይመቹም። ስለዚህ ራሳቸውን አስችለን አንድ ቀን ይዘን በማስተማር ለውጥ እያገኝብንበት ነው። በህይወታቸው ላይ ለውጥ እያየን ነው በእውነቱ እና በዚህ አግባብ የኔ ቤጤዎች ጉባኤ አለ። የካይና ስልጠና አለ። ወቅት ወቅት እያየ የሚካሄድ የስብከት ዘመቻ ተብሎ በገጠር አማይቱ ሁሉ እየዞር የምናስተምርበት ወቅት አለን። በዚህ አግባብ ስብከተ ወንጌልን ለማስፋፋት የምናደርገው ጥረት በመጠኑ ያው እየተፍጨረጨር እንገኛለን። እንደገና የተለያዩ ጉባኤያት ደቀ መዛሙርት ለምሳሌ የዜማዎቹ፣ የቅኔዎቹ፣ በዜማው ያቋቋሙ፣ የቅዳሴው፣ የዝማሪ ማስቱ፣ እነዚህ ሁሉ ቤተክርስቲያን እንዲያውቋት የስልጠና መስጠት ፕሮግራም አለን። እሱንም እያስኬር እንገኛለን። ከዚያ ሲቀጥል በየግቢ ጉባኤቱ ያሉ ወጣቶችን በማስተማር በዚህም ኃላፊነቱን እየተወጣ ይገኛል። ጉባኤቱ ማለት በትምህርቱ ዓለም እየርንበት ያለው መንገድ ነው። ደግሞ እነዚህ ደቀ መዛሙርት ደግሞ ለመኖር ደግሞ የሚያኖር ቦታ ያስፈልጋቸዋልና ይሄን ደግሞ በሶስት ፌዝ ከፍለን እየሰራ እንገኛለን። የመጀመሪያው የምታዩት ከኋላ የደቀ መዛሙርቱ መኖሪያ የሚሆን ዶርምተሪ እና ሙሉ ሁለገባ አዳራሽ ነው። ይሄ እነዚህ በአንድ ፌዝ እየተሰሩ ያናቸው ወይም በአንድ ክፍል እየተሰሩ ያሉ ናቸው። እነዚህ ከ2013 እዚህ ትንሣኤ አካባቢ ነው የተጀመረው። ፉቲንጉ የተቀመጠው ሰኔ 17 ቀን ነው። ከ2013 ሰኔ 17 ቀን ጀምረን አሁን የደረስንበት ደረጃ አድርሰናል። ለዚህም ደግሞ በጎ ምእመናን ስላደረጋችሁልን በእጅጉ እናመሰግናለን። አሁን ደግሞ ሁለተኛው ክፍል ስራ ነው ጀምረ ነው ያለን። ይሄ ደግሞ ኢንተርናሽናል ስኮለርሽፕ ዓለም አቀፍ ትምህርት ቤት ነው። ይሄ በየትኛውም ዓለም ያሉ የቤተ ክርስቲያኗ ተከታይ ምእመናን ወይም የቤተክርስቲያኗ ባለቤት ምእመናን በሙሉ በአውሮፓ የሚኖሩ፣ በአፍሪካ የሚኖሩ፣ በእስያ የሚኖሩ፣ በአሜሪካ የሚኖሩ፣ በየትኛውም ባሉበት ቦታ ያሉ ምእመናን በቋንቋቸው በባህላቸው የሚያስተምራቸው ከዚያው የመጣ ሰው ተምሮ ዲያቆን ቄስ ሆኖ ተመልሶ እንደገና ለማስተማር የሚሄድባቸው ናቸው ማለት ነው። ክርስቲያን ምእመናን ልጆቻቸውን እየላኩ ተምረው ካህን የሚያፈሩበት ማለት ዲያቆን፣ ቄስ፣ ጳጳስ የሚያፈሩበት ጉባኤ ቤት እንዲሆን ታስቦ ባለ አምስት ወለል ሆኖ የሚሰራ ህንፃ ነው። ይሄ በእውነቱ እንግዲህ በተለይ በተለያየ ዓለም ያላችሁ ወገኖቻችን ከአረቡ በአረቡ ዓለም፣ በአውሮፓው፣ በተለያየ ሀገራት፣ በአሜሪካ በተለያዩ ሀገራት የምትኖሩ ወገኖቻችን ልጆቻችሁ ከዚህ መጥተው ተምረው የሀገሩን ባህል የትምህርት ቤቱን ስርዓት እስከ አገልግሎቱ ድረስ ተምረው ተመልሰው እንደገና እንዲያስተምሯችሁ ታስቦ የተከፈተ ጉባኤት ነው። ይህን ጉባኤ ቶሎ ብንጨርሰው ቶሎ በዓለም አቀፍ አገልጋዮችን እናገኛለን ማለት ነው እና ለምሳሌ አሁን ደቡብ አፍሪካ ጀማይካ እንዴ ነባር ክርስትና ያለባቸው ሀገሮች ናቸው እና እነሱ ከራሳቸው ልጆች የተማሩ ቀሳውስት፣ ዲያቆናት እንዲያስተምሯቸው ደግሞ እንዲያገለግሏቸው ይፈልጋል። ያንን ታሳቢ ያደረገ የአገልግሎት መስመር ነው። ስለዚህ አሁን ገና ፉቲንጉን እያወጣና ያለ ነው እንደምታዩት የእናንተ ትብብር ተጨምሮበት ቶሎ ሰርተን ቶሎ ወደ አገልግሎት እንድንገባ ስለሚያስፈልገን ይሄ ወደ 41 ሚሊዮን ብር የሚጨርስ ፕላን ነው ያለው። ስለዚህ በፍጥነት የዋጋ ግሽበቱን በየቀኑ ባደረ ልክ በጣም አስቸጋሪ ስለሆነ ቶሎ ተረባርበን የዋጋ ግሽበቱም ሳይኖር ለአገልግሎቱም ቶሎ ተደራሽ እንዲሆን ርብርቡ እንዳይቋረጥ ወይም እንዳይቀንስብን፣ በተለይ ደግሞ ክረምቱ ሳይገባ እነዚህ የተቆፈሩ ጉድጓዶች ፑቲንጎቹ ተያይዘው የመሰረቱ በደንብ መውጣት ስላለበት አሁን ክረምቱ እየገባ ስለሆነ እንዲያው በጉባኤ ቤቱ ስም ትብብራችሁ እንዳይለየን ለማለት ያክል ነው። ከዚያ ሲቀጥል እንግዲህ የገቢ ማስገኛ ሊሆን የሚችል ደግሞ የተጠና አለን። እሱም በሌላ ጊዜ የምንነግራችሁ ይሆናል። ለጊዜው ይህንን የዕለት የዕለቱን እየጨረስን ሲሆን ጥሩ ስለሆነ ማለት ነው። ስለዚህ የተከበራችሁ ወገኖቻችን እስካሁን ባደረጋችሁልን እርዳታ ከዚህ ደርሰናል። ወደፊት ደግሞ የምታደርጉልን ነገር ደግሞ እንዲሁ እየሰራን እናሳያቸዋለን እና እኛ መቼስ እውነት ለመናገር የመምህር ስራው ማስተማር ነው። ደግሞ የሚመናን ደግሞ ስራውን ለደቀ መዛሙርቱ ሊያኖር የሚችለውን ነገር ደግሞ እናንተ ብሰሩልን የቤተክርስቲያኗን አገልግሎት ለማፋጠን ቤተክርስቲያኗ አሁን ካለችበት ፈተናም የምትወጣበትን መንገድ ሁላችንም ስንረባረብ ነው እና ልናስኬድ የምንችለው የተማረ ያወቀ በደንብ የተረዳ መንፈሳዊ ሰው እንዲኖራት ሁላችንም በያለንበት እንድንሰራ አደራ እንላለን። እንግዲህ የኛ ስራ ቅዱስ ጳውሎስ እንደተናገረው ጳውሎስ ተከለ አጵሎስ ሰቀየ ወእግዚአብሔር አላቀ። እኛ ስራችን መትከል ነው የሚሆነው፣ የተከልነው ነው ደግሞ ውሃ እናጠጣለን ማለት ነው። ይሄ የሰው ድርሻ ነው፣ መትከል፣ ውሃ ማጠጣት፣ መንከባከብ የሰው ድርሻ ይሆናል። ማሳደግና ለፍሬ ማብቃት ደግሞ የእግዚአብሔር ድርሻ ነው የሚሆነውና አሁንም ይዘናቸው ያሉ ተማሪዎች ወደፊትም የሚመጡ ተማሪዎቻችን ለቤተ ክርስቲያኗ የሚጠቅሙ ምእመናንን የሚያስደስቱ፣ በአገልግሎታቸው ሁሉ መንፈሰ እግዚአብሔር ያለባቸው ገነት መንግሥተ ሰማያት ለመግባት የሚሆኑን መሪ፣ የሚሆኑን አስተማሪ የሚሆኑን እንዲሆኑ ደግሞ ጸሎታችሁ አይለየን። በያላችሁበት ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር፣ አሜን።